እንዴ! ምን ጉድ ነው! አሁንም እኮ የቀረቀይ አለ እየተባለ ነው። አረ ብሩክ ለዚህ ነገር መልስ። ዛሬ እንግዲህ መጥቻለሁ፣ እንዲሁም በአዳዲስ ነገሮች በአዳዲስ ነገሮች ስላችሁ በቃ መናገር በምፈልጋቸው በከባዱ ለብሩክ መልእክት አለኝ ማለት ነው። ይሄን መልእክት ደግሞ እንዲደርስ አንደኛ ቪዲዮ ላይክ ሼር አድርጉ። ሲቀጥል ደግሞ በዋናነት ብሩክን የምታገኙ ማለት ነው፣ ብሩክን በስልክ የምታገኙ ይህንን መልእክቴን እንድታደርሱልኝ በትህትና እጠይቃለሁ ማለት ነው። ምክንያቱም እኛ ብሩክን ማግኘት አንችልም ማለት ነው። በምንም ታምር አሁን ላይ የትኛውንም ነገር ኢንቦክስ ራሱ ዘግቶ ነው ያለ። የእኛን መልእክት እያየ አይደለም ማለት ነው። እና ስለዚህ ዛሬም የመጣሁት በሀይሚና በብሩክ ብቻ ነው፣ በሌላ አይደለም። እንዲሁም ደግሞ በራሴ አንዳንድ ነገር ምለዋለኝ ስለኔም እየጻፋችሁልኝ ያላችሁ ሰዎች ስላላችሁ ማለት ነው። እና ስለሱ የተወሰነ ነው ምል በዋናነት ግን ስለ ብሩክ እና ብሩክ ብቻ ነው የምናገረው። ይሄ መልእክት ደግሞ ለብሩክ እንዲደርስልኝ እፈልጋለሁ ማለት ነው። የምታደርሱልኝ በጨዋነት ነው ማለት ነው። ሰላም ሰላም፣ ቤተሰብ እንዴት ናችኋለሁ? ሰላማችሁ ቢዛ በያላችሁበት እያልኩኝ ውድ ቤተሰቦቼ አለን አላችሁ። ቪዲዮ አላስረዝምም። እስከ መጨረሻ ሰምታችሁ ሀሳብ ለመስጠት ሞክሩ። የመግቢያ ቃላት ብቻ እየሰማችሁ ያልሆነ ኮመንት አትጻፉልኝ ማለት ነው። በቃ የምር አስተያየት ለመስጠት እኮ ቪዲዮን መስማት ግድ ይላል ማለት ነው እና እኔ የነቡራንና የነሀይሚን ቪዲዮ በደንብ ነው የምሰመው። አልፋችሁ አልፋችሁ ሰምታችሁም አስተያየት የምትሰጧላችሁ ማለት ነው እና ከእነሱ ቤትም ቢሆን ማለት ነው ሙሉን አሰሙትም ለዛ የምትሳደቧላችሁ ማለት ነው። እኔ በደንብ ሰምቼ ነው። በተለይ ዩቱበሮች በደንብ ሰምተው ነው ቪዲዮን የሚሰሩ ማለት ነው እና ከነዛ ውስጥም እኔ በደንብ ነው የምሰመው። ቢያንስ በሁለት በሶስት ሰምቼ ነው ከዛ በኋላ ቪዲዮ የምሰራው ማለት ነው። ስለዚህ መልእክቴን አደራ አድርሱልኝ ነው የምል የምሬን ነው ምላችሁና በመጀመሪያ እስኪ ስለ ራሴ የተወሰነ ፖይንት ብቻ ልበል ማለት የምትሳደቡ ሰዎች አላችሁ። አሁንም ድረስ እባካችሁ እንደ እድሜያችሁ ተከበሩ ማለት ነው። እንደ እድሜያችሁ ተከበሩ። እስካሁን ድረስ በጣም ብዙም ትሳደቡ አላችሁ ማለት ነው። ለምሳሌ ትላልቅ እናቶች የሆናችሁ ትሳደቡ አላችሁ። እኔ ለእናንተ ልጃችሁ ነው መሆን የምሬን ማለት ነው። የምር ማለት እኔ በድምጽ ብቻ ስለምሰራ ነው እና ቪዲዮ ላይ ስለማልወጣ ነው እንጂ እኔ ገና ምን ልበላችሁ፣ በቃ ገና አንድ ፍሬ ልጅ ነው ልበላችሁ። የምሬን ማለት ነው እና አሮጊት ብላችሁ ምትሳደቧላችሁ እና እናንተ የልጅናት ናችሁ፣ ትላልቆች ናችሁ። የልጅናት በመሆናችሁ ደስ ይለኛል። ልጅ ጸጋ ነው በጣም ማለት ነው። ልጅ መውለድ ልጅ ማድረስ ጸጋ ነው፣ ትልቅነት ነው። ግን ደግሞ እንደ ድሜያችሁ ተከበሩ ማለት ነው የምሬን ስናገር እንደ እድሜያችሁ ታከበሩ። ቢያንስ ፊደል ቆጥራችኋል ብዬ አስባለሁ። ፊደል ቆጥረናል ተምረናል። ለምሳሌ በተለያየ ነገር ትጽፉልኛላችሁ፣ አካውንት እየቀየራችሁ በአማርኛም በእንግሊዘኛም ትጽፉልኛላችሁ። የምትሰድቡኝ ማለት ነው ደደ ምናምን እያላችሁ እግዚአብሔር ይመስገን በየትኛውም ብጽፉልኝ እኔ ማንበብ እችላለሁ ማለት ቢያንስ እንኳን ተምረን ተመርቀን ጨርሰናል። ሶ እናንተ ፊደል የቆጠራችሁ ትመስሉኛላችሁ። ስለዚህ እንደ እድሜያችሁ ተከበሩ ባካችሁ፣ ያልሆነ ነገር አትጻፉልኝ በቃ ማለት። ካልተመቻችሁ ለምን ቪዲዮን ታያላችሁ ነው የእኔ ጥያቄ። እንዴ በቃ ተጻፉልኝ። ይሄ መልእክቴ ነው፣ ለራሴ ብቻ ማለት ነው። በተለይ ትልልቆች እንደ እድሜያችሁ ተከበሩ። የምር በጣም በጣም በጣም የማይባል ነገር እያላችሁ እያየው ነው ማለት ነው። እንዲሁም ደግሞ ሰብስክራይብ እያነሳችሁ ነው። አንሱ፣ ችግር የለውም አይደለም። እንኳን እኔን የሀይሚንም እያነሳችሁ ነው። የኔ እኮ 18 ሺ ሰብስክራይብ ነው፣ ምን አለው። የሀይሚንም እያነሳችሁ ነውና፣ ብታነሱ ችግር የለውም። ይሄን የምታረጉ ደግሞ እንግዲህ ትታወቃላችሁና፣ ከባድ ነው የምር። ስለዚህ ይሄንን ካልኩኝ አሁን ወደ ብሩክ ነው ማልፈው ማለት ነውና የብሩክን ብቻ አድርሱልኝ፣ ሌላውን ሁላ ታወትና እንግዲህ ልጅቱ ማለት ነው ልጅቱ ስላችሁ በቃ የቦራ እህቶች ወይም የቦራ ደጋፊዎች የሚባሉት ናቸው። ይሄንን ማት ጉትት አድርገው ጉት ጎትተው አምጥተው እንግዲህ ሀይሚና ብሩክን እዚህ ጋር ያደረሷቸው ማለት ነውና እንግዲህ ወርቁን መልስ ተብላለች። ሀይሜ ትናንት ወርቁን መልሳለች። ስለዚህ ወርቁ በኔ ብር ነው የተገዛሽው ያልሽው ልጅ አምሳ ሺ ብር በላይ ልክ ያለው ነው ያልሽው ወርቁ በእኔ ብር ነው የተመለሰ ብለሻል ወርቁ ተመልሶልሻል ልብሱንም መልሽ ብላለች ልብሱን መልሳልሻለች ሀይሚ ማለት ነው ስለዚህ ልጅቷን ተፋቻት ማለት ነው እዚህ ጋር የእኔ ንብረት ነው ካልሽ በአንቺ ከተገዛ ይሄው ተመልሷል ማለት ነው ገብቷችኋል ይሄው ሀይሚ መልሳለች ትናንት አሁንም ደግሞ የቀረቃለ ብለሻል የቀረቃ ካለ ደግሞ እያስታወስኩ መልሳለሁ ብላለች ሀይሚ ስለዚህ እቃሽን ወይም በአንቺ ብር የተገዛ ነገር ከሆነ የተለበሰ እንኳን ሳይቀር መልሽ እያልሽ ስለሆነ በየትኛውም አያለም ታይቶ ተሰምቶ የማይታይ ነውር ነገር ነው። እያደረግሽ ያለሽው ስለዚህ፣ ያንቺ ከሆነ ተመልሶልሻል። ስለዚህ ብሩክን ጠይቂ፣ ከሀይሚ እራስ ውረጂ ማለት ነው። እቃሽ ከብሩክ አለልሽ ከብሩክ ተቀበይ ማለት ነው። አንቺ እንደዚህ የምታደርጊው ማለት ነው በጣም በጣም ነውረኛ ማለት ነውር፣ እራሱ አይገልጸውም። የተለበሰ ልብስ ጫማ ማለኝ ነው ያልሽ መሰል እና ይሰቀጥጣል። የምርን ይህን ስናገር እና በጣም ከባድ ነው የምር ማለት ነው እና ታዲያ ይሄንን ነገር ማለት ነው ቤተሰብ ይህንን ነገር ሀይሚትና ብሩክ እያጣላቸው እያፋጃቸው በጣም እልክ ውስጥ እየከተታቸው ያለው ይሄ ነገር ነው። ትናንትናም ሀይሚን አይታችኋታል። ከብሩክ ጋር እልክ ነው ተጋብቶት የነበረው ማለት ነው። በአንተ የሚመጣ ስጦታ አልፈልግም ብላለች። ምክንያቱም በሱ የተገዛ ብር ብሩክ የሰጠሽ የኛ ገንዘብ ስለሆነ መልሽ ስለተባለች ለዛ ነው በአንተ የመጣ ስጦታ አልቀበልም ያለች ማለት ነው። ሀይሚ እና እንደዚህ በልበ ሙሉነት በኮንፊደንስ ብሩክ የሰጣትን ነገር የምትመልሰው ሀይሚ በምክንያት ነው። ምክንያቱም በጣም ብዙ ነገር ነው እየተባለ ያለው እየተላከላት ያለው ማለት ነው። ስለዚህ ይሄን ነገር ብሩክ ማስቆም መቻል አለበት። በቃ ማለት ይሄን ነገር ማስቆም የሚችለው ብሩክ ነው። ይሄን ነው መልክቴ እንድታደርሱልኝ የምፈልገው ምክንያቱም ለሃይ ሚሰጠሃት አንተም ገዛፍ እነሱም። በነገራችን ላይ የልደቱ ወርቅ ቡራ ሲናገር ተናግሯል። በእኔና በውድ ቤተሰቦች ብሎ ተናግሯል። እውነቱን ነው የተናገረ። ታዲያ ሽራፊ ሳንቲም ስለተጨመረ አሁን ሀይሚ እየተወቀሰች ነው፣ መልሽ ተብላ ማለት ነው። በመለስም ደግሞ ግድ ነው መልሽ ከተባል የሰው ገንዘብ እንዴት ይደረጋል? ስለዚህ አሁን ይህንን ነገር ማን ነው ማስቆም ያለበት? ብሩክ ማለት ነው። ማለት በቃ ስለ ስጦታ ስለ ምናምን ብለው ሀይሚን እንዳይጠይቋት። እሷ ሰጥታለች፣ አስረክባለች። ከዚህ በኋላ ሀይሚን አንድ ብለው በዚህ ነገር እንዳያናግሯት። እየሰደቧትም እያረከሷትም ስለሆነ እስከ ማንነቷ ድረስ ማለት ነው። እስከ ማንነቷ፣ እስከ ትውልዷ፣ እስከ አስተዳደጓ፣ እስከ በላችሁ ምግብ ድረስ አልቀረም። የበላችሁን ምግብ ሁላ ሰባት ክፈል እየተባለ ነው። ና ይሄን ነገር ማስቆም ያለበት ብሩክ ነው በቃ የምር ማለት ነው ምክንያቱም የሱ የሱ አድናቂዎች የሱ ደጋፊዎች ናቸው ይህን እያደረጉ ያሉት በጣም መዋረድ ማለት፣ በጣም ውርደት ማለት ይሄ ነው። እነሱ አሁን ሀይሚን አዋርድን ብለው ነበር ይሄን ነገር ያመጡት ማለት ነው። ነገር ግን እንወደዋለን፣ እናከብረዋለን የምትሉትን ብሩክን ጭምር ነው ያዋረዳችሁት ማለት ነው። በጣም ያሳፍራል። ስለዚህ ይሄን ነገር ማስቆም ያለበት ብሩክ ነው እንዴ። ብሩክ ኮቶ መናገር አለበት፣ ቪዲዮ መስራት አለበት። በቃ ስለ ስጦታ ምን አገባችሁ? ሁኔን የሰጠኋት የእናንተ ቅሬታ ገንዘብ ካለ እኔን ጠይቁኝ ሀይሚን አትጠይቋት ብሎ ወጥቶ መናገር ያለበት ብሩክ ነው የሚመስለኝ። ነገሩን ማስቆም መቻል አለበት። የቀረ ስጦታ አለ። ይሄን ስጦታ ካልመለሽ አሲድ እናስደፋብሻለን እያልኋት ነው ማለት ነው። ሀይሚዬ፣ ይሄንም ሰምተሻል። ራሴን እጠብቃለሁ ብለሻል። ራስሽን ጠብቂ ከፈጣሪ ጋር ማለት ነው እና የሰው ልጅ ስንባል በጣም ከባድ ነን። እዚህም ተደርሷል ማለት ነው። በምንም አይነት የማይለካ የማይገኝ የሰው ልጅ ሙሉ አካሉ ነው እና ሰው የሚያደርገው ስለዚህ ራስሽን ጠብቂ ሀይሚ በጣም ያሳፍራል። በጣም ያሳዝናል። ስለዚህ ይሄን ነገር ለማስቆም ይሄን ነገር እንዲቆም የሚያደርገው ብሩክና ብሩክ ብቻ ነው። በቃ ወጥቶ ቪዲዮ መስራት አለበት። ብሩክ መልስ መስጠት አለበት። ኢቭን ከስድቡ ባለፈ ለዚህ ነገር መልስ መስጠት አለበት። ስጦታም በተመለከተ። ስለዚህ ብሩክ ይሄን ነገር ማስቆም ያለብህ አንተ ነህ። ወጥተህ ቪዲዮ መስራት ያለብህ አንተ ነህ። ሀይሚን ማስከበር ያለብህ አንተ ነህ። እንዴ! በስጦታ ደግሞ በዚህ ልክ እንዴ! ምንድን ነው መውረድ በዚህ ልክ